እዚህ ምድር ላይ መቼም ልታስቀይሟችሁ የማይገባ ሰዎች ውስጥ ቆራጥ ሰዎችን ነው። ቆራጥ ሰው የተፈራና የተከበረ ነው። ቆራጥ ሰው ከሆናችሁ እንኳን ደስ አላችሁ። እናንተ በሰው ሁሉ ክብርና ግርማ ሞገስ ያላችሁ ናችሁ። በዛሬ ቪዲዮ ቆራጥ ሰው ለመሆንና ቆራጥ መሆናችሁን የምታውቁበትን አምስት ባህሪዎችን ይዘንላችኋል። ከነዚህ አምስት ባህሪዎች ስንት እንዳላችሁ ኮመንት ላይ አስቀምጡልን። ከአንድ ታሪክን ጀምር። ሲሳይ በከተማ ውስጥ እጅግ ጥሩ ሰው በመባል ይታወቅ ነበረ። ይህ ስም ግን ከክብር የመጣ አልነበረም። ሰዎችም ባይነግሩትም ጅል ነው ብሎ ያስቡ ነበር። ሲሳይ ከሰዎች ጋር ቀጠሮ ሲይዝ በሰዓቱ ይደርሳል። ነገር ግን የንግድ አጋሮቹ ከ20 እስከ 30 ደቂቃ ዘግይተው ቢመጡ እንኳን ሲሳይ ፈገግ እንዳለ ይጠብቃቸዋል። አንድ ጊዜ አንድ ደንበኛው ከሁለት ሰዓት በኋላ መጥቶ ተጠብቀኝ እንደነበር አውቃለሁ አንተ በጣም ጥሩ ሰው ነህ ብሎ ሲስቅበት ሲሳይ ችግር የለም ብሎ መለሰለት። ሰዎችን በሲሳይ በዚህ ባህሪው ጊዜውንና እሱን እንደ ነፃ መገልገያ ዕቃ አድርገው ይመለከቱት ጀመረ። ሲሳይ በሳምንቱ መጨረሻ የትርፍ ጊዜ ማሳለፍ የሆን እንኳን ሳይቀር ቤተሰብ ጋር ጊዜ ማሳለፍ ላይ ወይም ማንበብ ላይ ቢሆን እንኳን የጎረቤቱ ጥያቄ፣ ለምሳሌ የቤት ዕቃዬን እንዳነሳ አግዘኝ፣ ወይም የልጄን የልደት ድግስ አስተናግድልኝ የሚለው ሰው ቢመጣ ወዲያው የራሱን እቅድ ይሰርዛል። ለሰዎች አይሆንም ካለ መጥፎ ሰው ይባላል ብሎ ይፈራ ነበረ። ሲሳይ በገንዘብ ችግር ውስጥ ቢሆንም ጓደኞቹ ገንዘብ እንዲያበድራቸው ወይም ዋስ እንዲሆናቸው ሲጠይቁት እምቢ ለማለት ይቸገራል። የሚያምነኝን ሰው ማጣት አልፈልግም የሚል ፍርሃት ነበረው። ይህ ክፉ ልማድ ቤተሰቡ በገንዘብ ጫና እንዲሰቃይ ያደረገ የሲሳይ ሚስት ታማ ከፍ ያለ ገንዘብ ሆስፒታል ሲጠይቀው ግን ይህ ሀሳብ ሙሉ በሙሉ ተቀየረ። ገንዘብ ፍለጋ በፊት አበድሯቸው ለሚያውቃቸው ጓደኞቹ ሚስቱ እንደታመመችና ገንዘብ እንዲያበድሩት ጠየቃቸው። ሁሉም ፊቱን አዞረበት። የዛን ጊዜ መራር ሐዘንን አዘነ። እኔ ለነሱ ጊዜ እንደዛ ነበርኩ ብሎ ጠየቀ። ሚስቱም ማሳከም ስለነበረበትም ክፉም ደግም አይደለም ብሎ ያሰበው የነበረውን አቶ ደምስን ገንዘብ እንዲሰጠው ጠየቀው። የደምስ መልስ ግን የተለየ ነበረ። ትዳንልህ እንጂ እሰጣለሁ አለው አቶ ደምስ። ሲሳይም በደስታ ደነገጠ። አመሰግናለሁ ጓደኞቼ በከዱኝ ሰዓት ነው የደረስክልኝ አለው። አቶ ደምስም እንዴት ይህም ሁሉ ሥራ እየሰራ ግን ሚስትን እንኳን ማሳከም አቃተ? የሚል ጥያቄ ጣል አደረገለት። ይህ ጥያቄ አቶ ሲሳይን ይበልጥ ያስደነገጠ ነበረ። ደምስም ቀጠል አድርጎ እንዴት መርህ አልባ ሰው ልትሆን ቻልክ? አንተ ከእኛ መሻል የሚገባ ሰው ነበር ክኮ። አለው። ሲሳይም ታሪኩ ብዙ ነው ብሎ ከደምስ ቢሮ ወደ ሆስፒታል አመራ። ሲሳይም መኖር ሰልችቶት ህይወቱ ትርጉም የሌለው ትርጉም አልባ እንደሆነ ተረዳ። ለደምስም ወዲያው ደወለለትና ቅድም ያልከኝ እያሳሰበኝ ነበረ። ካንተ ብዙ ምክር ያስፈልገኛል። ቆራጥ መሆን እፈልጋለሁ አለው። ደምስም በሚገባ እኔ የምጠቀማቸውን አምስት ቆራጥ እንደሆነ ያደረጉኝ መርሆቼን እነግርሃለሁ አለው። መጥቼ ልትነግረኝ ፈቃደኛ ከሆንክ ደስ ይለኛል አለው። ደምስም ደስተኛ ነኝ፣ አንተን የሚያክል ሰው ለማናገር ፈቃደኛ ነኝ ብሎት ስልኩን ዘጋ። ሲሳይ ሚስቱ እንደዳነችም በቀጥታ ወደ ደምስ ቢሮ አመራ። ደምስ ቢሮም ሲገባ ቆራጥ ሰው የሚመራው በስሜታዊ ፍላጎቶች ሳይሆን በፍትሃዊና ጽኑ መርሆች ነው የሚል ጽሑፍ በትልቁ ተሰቅሎ ይታያል። ሲሳይም አቶ ደምስን በክብር ሰላም እያለው ቆራጥ የሆንኩ ይመስለኝ ነበረ። እኔ ግን በተቃራኒው ነበርኩ ሁሉም ሰው እንዲንቀኝ ያደረግኩኝ አለ ሲሳይ። ደምስም አሁን ገብቷል ብሎ በትልቁ ሳቀ። ዛሬ እኔም አንተም ነጋዴ ስለሆንን በንግድ አድርጌ አምስቱን መርሆችን እነግርሃለሁ አለው ሲሳይም በደስታ አለ። በእኔ የንግድ ህይወትም ይሁን በማህበራዊ ህይወቴ ውስጥ የምተገብራቸው እነዚህ ናቸው አለው። አንደኛ የማይናወጥ መርህ፣ የቃል ልዕልና ያስፈልግሃል። የቆራጥነት የመጀመሪያው መሰረት ታማኝነትና ለገባከው ቃል ክብር ሲኖርህ ነው። ቆራጥ ሰው ቃሉን ከምንም በላይ ያከብራል። ይህ ደግሞ በራስና በሌሎች ዘንድ መተማመንን ይፈጥራል። ለምሳሌ አንድ ትልቅ ደንበኛ ያለ ለአንድ ስራ ተፈራረምን ነገር ግን ሰውየው ስራውን ሳይሰራ ዋጋ ጨመረበት። የዛን ሰዓት በጣም ተጨነቀ። ውሉንም እንድናቋረጥ ለመነኝ። እኔም በገንዘብ ኪሳራ ቢደርስብኝም ለጊዜያዊ ጥቅም ስል ቃሌን አላጥፍም ብዬ እኔው ከስሬ ስራውን ሰራ ነው። ይህ የማይናወጥ አቋሜ በመጨረሻ የደንበኛዬን በኔ ከፍተኛ መተማመንና ዘላቂ አጋርነት አስገኝቶኛል። ኪሳራውን ተቀብዬ ታማኝነቴን በመጠበቄ የኔ ስም ከገንዘብ በላይ ታማኝነትን አገኛል። በሱ ምክንያት ብዙ ሚሊዮኖች እንድሰራና እንዲመጣ አድርጎልኛል። ሁለተኛ የጊዜ ልዕልና፣ ጊዜን አልገብርም። ለቆራጥ ሰው ጊዜ የህይወት ምንዛሪ ነው። የራሱን ጊዜ የማያከብር ሰው የሌላውን ጊዜ እንደማያከብር አምናለሁ። እኔ ይህንን መርህ ተግባራዊ የማደርገው አንድ ዘወትር 15 ደቂቃ በኋላ ዘግይቶ የሚመጣ የንግድ ደንበኛን በማስጠንቀቅና አለውጥም ካለም የሥራ ግንኙነቱን በማቋረጥ ነው። እኔ የዘገየውን ደንበኛ አለመጠበቅና ጊዜውን ተቆጣጥሮ ራሱን በጊዜ ማስገኘት ያልቻለ ሰው እኔን ሊጠቅም አይችልም ብዬ ስለማስብ ወዲያው ግንኙነቴን አቋርጠዋለሁ። ይህንን ግልጽ መልእክት ማስተላለፉ የደንበኞቼን ባህሪ ለዘላለም እንዲለወጥ አድርጓል። አንዱ ደንበኛ ለሌላው ሲነግረውም ቆራጥ ሰው እንደሆንክ ይረዳሉ። ቆራጥ ሰውም ለሌሎች ጊዜያቸውን በፈለጉት መንገድ እንዲጠቀሙ ይፈቅዳል። ነገር ግን የራሱን ጊዜ እንዲዘርፉ አይፈቅድላቸውም። ሶስተኛ ግልጽ ድንበር አይሆንም ማለት ቆራጥነት ማለት አይሆንም ለማለት አለመፍራት ማለት ነው ግልጽ ድንበር የግልን ከንግድ ፍላጎትን ከኃላፊነት የሚለይ መሰረት ነው ጎረቤቴ መጋዘኑን ባዶ መሆኑን ሳይ ለግል ዕቃ ማስቀመጫነት በስሜታዊነት ጠየቀኝ እኔም እምቢ ያልኩት አንተ ብትሆን እምቢ አትልም አለው ለሲሳይ የከለከልኩት ምክንያት ደግሞ የንግድ የኢንሹራንስ እና የህግ ወሰኖች መከበር ስላለባቸው ነው። በስሜታዊ ጥያቄዎች ቢቀርቡም በህግ እና በሥርዓት ላይ የተመሰረተውን ድንበር መጣስ የለባቸውም። ይህ አቋሚ በመጀመሪያ አለመግባባትን ቢፈጥርም፣ በኋላ ግን ጎረቤቴ ኃላፊነቴን በትክክል እየተወጣ እንደሆነ ስላየ የህግ አስከባሪነቴን ተገንዘቦ በጣም እንዳከበረኝ ነግሮኛል። አራተኛው ተጠያቂነት ቆራጥ ሰው ስህተትን ሲሰራ ኃላፊነቱን በሙሉ ትከሻው ላይ ይሸከማል። ጣቱን ወደ ሌሎች ወደ ሰራተኞቹ አይጠቁምም። ጣትን ጥቆማ የደካማ ሰው ምልክት እንደሆነ ያምናል። አንድ ጊዜ ሰራተኛዬ በሰራው ስህተት ምክንያት አንድ ትልቅ ጭነት ጠፍቶ ከፍተኛ የገንዘብ ኪሳራ ደረሰብኝ። እኔም ሰራተኛውም ከመውቀስ ይልቅ ለደንበኛው ራሱ ደወልኩለት። በቅንነት ይቅርታ ጠይቄ የደረሰውን ኪሳራ ከፍዬ አዲስ ጭነት በራሴ ወጪ ያመጣሁለት። ደንበኛው በድርጅቱ ጥፋት ሳይሆን በወሰድኩት ኃላፊነት ምክንያት ከመቼውም ጊዜ በላይ እምነት አግኝቼ ቀጠለ። ተጠያቂነት መውሰድ የቆራጥ ሰው ከፍተኛ የጥንካሬ መገለጫ ነው። አምስተኛው የጽናት ኃይል፣ ከውድቀት መነሳት። ለቆራጥ ሰው ውድቀት ማለት የጉዞ መጨረሻ ሳይሆን የሚቀጥለው ትምህርት መጀመሪያ ማለት ነው። ታውቃለህ፣ ከ10 ዓመት በፊት የደረሰብኝ ግዙፍ የእሳት አደጋ ንብረቴ በሙሉ ወድሞ ነበረ። ባንኮችና ጓደኞቼ ተስፋ ቆርጠው ነበረ። ነገር ግን ራስን በመውቀስ ጊዜ ከማባከን ይልቅ ከዚህ ፍርስራሽ ተነስተን መስራት የምንችለው እንዴት ነው የሚለውን ጥያቄ ጠየኩኝ። በሶስት ወራት ውስጥ የቆየውን ስህተትን አድርሜ አዲስ የተሻለ የንግድ ሞዴልን በመገንባት መጣሁኝ። ጽናት ማለት ያለፈውን ሳይሆን የሚመጣውን መመልከት መቻል ነው አለው ሲሳይ። ሲሳይም ቆራጥ ሰዎችን ማስከፋት የሚያስከትለውን መዘዝ በግልጽ አሳየው። የቆራጥነት ስለ ልቡ ነው ይህንን ይገልጻል። ሰዎች በስሜት የሚወድህ ሳይሆን በመርህ የሚጸናውን ሳያስቡት ያከብራሉ። ቆራጥ ሰው ላይ መተማመን ይቻላል። ቆራጥ ያልሆነ ሰው ግን ራሱን ያሻል። ቆራጥነት መከበርን እንጂ መወደድን አይጠይቅም። አቶ ሲሳይ ትምህርቱን በጥልቅ ከተረዳ በኋላ አምስቱን መርሆች ተግባራዊ ሳይደርግ ጊዜ ሲያከብር አይሆንም ሲል የማይናወጥ መርሆቹን ሲያሳይ በዙሪያው ያሉ ሰዎች ሁሉ አስተያየታቸው ተቀየረ። ቀደም ብለው ይንቁት የነበሩ ሰዎች አሁን ሲያዩት ማክበርና መሽቆጥቆጥ ጀመሩ። ቆራጥነት ለዘላቂ ክብር ለግል ነጻነትና ለጤናማ ግንኙነት ብቸኛው መንገድ ነው። የቻናላችን ተከታታዮች ከአምስቱ ስንቱ ባህሪ ያላችሁ፣ ኮመንት ላይ ያስቀምጡልን። ቪዲዮውን ከወደዳችሁና ካስተማራችሁ ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ